እንግዲህ በጣም ብዙዎቻችን ጥያቄ አቀርበን ነበር፣ ባለፈው በተለይ ለጋሽዬና ለሙሽዬ ሽየ ጊፍት ሲሰጣቸው ለምንድን ነው ለሀይሚዬ እናትም ጊፍት ሲሰጣት እያለን ነበር። ከዛም በመቀጠል በጣም ብዙዎቻችሁ ደግሞ ለምንድን ነው ሀይሚ በእናትሽ ታፍሪ ያለሽ እንዴ እናትሽን ይዘሽ ማት መጭ እያላችሁ ሰጣ ገባ ውስጥ ገብታችሁ ነበር። ግን ደግሞ ባለፈው እኔ ስለማይመቻቸው ነው ማሚ ሲመቻት ቅምጥሌና ቡራ ላይ መቻቸው ይችላል የሚል መልስም ሰጥቻችሁ ነበር። እሱም ደግሞ እውነቱ ነው። ዛሬ በአንድ ላይ መጠዋል። እጅግን በጣም ደስ ብሎኛል። ሁላቸውም እንኳን ደስ አላችሁ እላለሁ። የሰው ልጅ የሚያደርገውን ነገር የሚያደርገው ሲመቸውና ሲሆንለት እንጂ ሳይመቸው ሳይሆንለት ምንም ነገር ሊያደርግ አይችልም። እንግዲህ ዛሬ ያን ቀን ስንጠብቀው የነበረው ቀን ለእነሱም ተመቻችቶላቸው በዚህ መልኩ እንደምታያቸው እምር ድምቅ ብለው፣ ብሩኬ እንደምታዩት የቅምጥሌ እናት እቅፍ አድርጎ እንዲሁም ደግሞ ቅምጥሌ እናቷን እቅፍ አድርጋ እንዲሁም ደግሞ ሁለታቸው መሀል ላይ ማሚን እቅፍ አድርገው በአንድ ላይ መጠዋል። ዛሬ ማታ በሀይሚ ይጠብቁ ብላ እንግዲህ የፍቅር እንዲሁ የፍረት ምልክት አድርጋ ሸራ አድርጋለች ማለት ነው። ከቅምጥሌ ብቻ ምንም ማለት አልችልም። የተግባር ሰዎች ስለሆናችሁ ታድላችሁ። አንዳንዴ ከወሬ ተግባር እንደሚበልጥ ማናቅ ሰዎች አለን። ነገር ግን የሆነ በዚህ ቀን አገኛለሁ በዚህ ቀን ምናምን ብለው መጠየቅ ወይ ደግሞ መናገር ግዴታቸው አልነበረም። በተግባር ማሳየት ነበረባቸው። በተግባር አሳይተዋል። የብዙ ሰዎችን ጫና፣ የብዙ ሰዎችን ቃላት አወራወር መልስ ምንም አልሰጡም። ግን እንዳያችሁት በተግባር ብቻ መጠዋል ማለት ነው። እጅግ በጣም ደስ ብሎኛል። እውነት ለመናገር ያኔ እንዴት አድርጌ ልንገራችሁ፣ እጅግ በጣም ነው ደስ ያለኝ። ምክንያቱም በጣም ብሶዎች ማይባል ቃልም ስትጠቀሙ ስለነበር ማለት ነው። አንዳንዴ ጥያቄ አጠይቁ አይደለም ጥያቄ ጠይቁ፣ ግን ስነ መግባር ባለው መልኩ ማለት የሰውን ማንነት የሰውን ሞራል ሊነካ በማይችል መልኩ ጥያቄ የትኛውንም ጥያቄ የትኛውንም ንግግር መናገር መብታችሁ ነው። ነገር ግን አንዳንዴ የምጠይቁት ጥያቄ ስነ መግባር የጎደለው ነው። ያንን ሰው ስብር አድርጋችሁ ነው ጥያቄ ሊጠይቁ የምፈልጉትና የምጠይቁትም ና ይህን ነገር ብታስተካክሉ ላለው ማለት ቅምጥሌ ከእናትሽ ጋር ነይልን እንፈልጋለን። ይሄ ጥሩ ቃል በቃ ብዙዎቻችሁ አይ ነው በጣም ደስ በሚል ሁኔታ ከእናትሽ ጋር እንድትመጭ እንፈልጋለን ምናምን እያላችሁ ስጽፉን ኮሜንት ፖስት የሚያደረጋችሁ አላችሁ። ስነስርአት ባለው መልኩ አደለ እንዴ? ማሚ ደግሞ በቀደም ዕለት እንዳያችኋት ሀይሚዬ አብረሽ ባለበት እንዲሁም ደግሞ ባለቤቴ ታደሰ ባለበት መልኩ ነው ቀጣይ ማክበር የምፈልገው። ልጆቼ ሰብሰብ ብላችሁላችሁ አክብሩልኝ ስትል ሰምታችኋል። ግን ህይወት ሩጫ ነች ቤተሰብ ሁሉ ሰው በአንድ ቀን ሁሉ ሰው ልመቸው አይችልም በጭራሽ። እኔ ጠዋት ስራ ልሆን ይችላለሁ፣ አንዷ ከሰዓት ስራ ልሆን ትችላለች። የሆነች ሰዓት ነው ተመቻችተን የምታገኙት። ያ ታይም ደግሞ ወይ ዛሬ ቪዲዮ ቀርጻችሁ ነገ ልትፖስቱት እንጂ ዛሬ ልትፖስቱት አይሆንም። ገባችሁ አደለ? እንጂ ለዛሬ አይደርስላችሁም ማለት ነው። ስለዚህ ምናልባት አንድ ቀን ፈጣሪ ብሎት የቅምጥሌና የቡራ ሰርግ ጊዜ ወይ ደግሞ ብቻ በሆነ ወይ ደግሞ በአብርሽ ገርስትና ጊዜ ያላቅም በምን መልኩ እንደሆነ ብቻ አብረው ይገናኛሉ ብዬ አስባለሁ እና። ያው ማሙዬ የኔ እናት ልጆቼ እናንተ ደህናናችሁ? እኔ ደህና ነኝ እያለች ነበረ እና ማለት ብዙ ጊዜ ሆነኝ ካላገኘዋቸው ብላ እንግዲህ ሰላም ብላናለች፣ ማለት ነው። እንዲሁም ደግሞ ተመርቀናል። ያው ታውቃላችሁ እናቶች ሲመርቁ ደግሞ ሲናገሩ፣ አቅም አላገኝም አቅም የለኝም ማለት ነው። ማሚ ረዥም እድሜ ከጤና ጋ ይስጥልን። ወይ ፈገግታ ማርያምን ደርበብ ያለች እናት በቃ ፈገግታ አደሰ ሲል ማለት ነው። ልጆች እኔ ደግሞ እኮ ቅምጥሌ እየተወጣ ነው ላለ ልካ በእናቷ ወጣ ነው ቡራ የተወጦ ነው ከማሚ መጡ ወጦ ነው ማለት ከሙሽዬ እንደምታቸው ሁለታቸው እናቶቻቸው ፈገግታቸው፣ ልጆቻቸው ፈገግታቸው፣ ጋሽዬም እንደምታውቁት ፈገግ ያለ ሰው ነው። ና እግዚአብሔር አምላክ አይለያችሁ። የሰው ልጅ እንዴት ቤት ሰውም ሁሉ አንድ አይነት ይሆናል። ብቻ ግን እጅግ በጣም ደስ ይላል። እንግዲህ እኛም ደስ ብሎናል። አንዳንድ ሰዎችም ደግሞ ምን ማድረግ እንደሚችሉ አናቅም ማለት ምንም ማለት አልፈልግም። ምንም ምንም፣ ምክንያቱም ሁሉ ነገር በተግባር ስለሆነ ማለት ነው። እግዚአብሔር ይመስገን፣ እንኳን ደስ አላችሁ ሁላችሁ። የምር ከልብ ወዳጅ የሆናችሁ እንኳን ደስ አላችሁ። ምክንያቱም አንዳንዴ የሰው ልጅ እንዳይነቀፍባችሁ ወይ ደግሞ ጸብ እንዳይፈጠር ብላችሁ የሆነ ልትዋሹ ትችላላችሁ ወይ የሚሸፍኑት ነገር ሊኖር ይችላል እና ነገር ግን ያ ነገር በአደባባይ ወጥቶ ደግሞ ሰላም ስታገኙ ያ ነገር መልስ ሲያገኝ ደስ ይላል፣ የእውነት ማለት ነው። ማርያምን እዩልኝ። አሁን እዚህ ጋ እንደዚህ እንድ ሲ ፈገግ ብለው ቅምጥሌን እያት እናቷን ማለ አድርጋ ቦራ ደግሞ እንደዚህ ፈገግ ብሎ ከዛሱ ነው እንደዚህ የሆነ በንትን ብንባለው የሆነ በፍረት አይን እንድች ብላ በፍቅር እያየችው ያለችው ማለት ነው። ሲያስቀኑ ግን እግዚአብሔርን ግን ምንኛ መታደል ነው አስባችሁታል። ባልሽን ባልሽ ከእናትሽ ጋር እንደዚህ ጥቅፍቅፍ ብሎ በቃ እንዴት ነው ደስ በሚል በመዋደድ ሲመጡ አባትሽ እንደዛ ባልሽ ሲወድልሽ እናት እንደዛ ሚስትን ስትወድል እግዚአብሔርን የሆነ ፍቅር የሆነ ቤተሰብ ነው። ግን እመቤቴን በጣም ፍቅር ናችሁ እስማም እግዚአብሔር አምላክ ይጠብቃችሁ። ከፍ ያለ ደረጃ ላይ ድረሱልኝ። እንግዲህ ጨረቃዎቼ ለትዳር ደርሳችሁ ገና አሁን እኔ አላጣድፋችሁ። እውነት ለመናገር የተጋቡ ምናምን የሚል ነገር መጠቀም አልፈልግም። ምክንያቱም ሁሉ ነገር ቀስ ብሎ ስለሆነ ድሮ ቀረ። የተጋቡ ትውሉ ፍጠኑ ምናምን የሚባል ነገር ና ብቻ ግን ለትዳር ደርሳችሁ ወልዳችሁ ከብዳችሁ በትዳር ማዕከል ውስጡ ናችሁ ማየት ፈልጋለሁ ና እሱን ደግሞ ፈጣሪ ያሳካዋል። እግዚአብሔር ከእናንተ ጋር ይሁን። ብቻ ዛሬ በጣም ደስ ብሎኛል። ቤተሰብ እንኳን ደስ አላችሁላችሁም። ስለዚህ ቪዲዮ እስኪለቀቅ ሰአቱ ረዥም ነው ወይስ እንዴት ነው? ጎበዝ ብቻ ኔንጫ አብረና ያለን ማለት ነው። ዛሬ ጅማ ነው። ምናልባት በጣም ብዙዎቻችሁ ስራ ይበዛባቸዋል፣ ይበዛብናል። ይህን ፎቶ ራሱ ያላዩ ሊኖሩ ይችላሉ። እንደውነቱ ከሆነ ጅማ ላይ ታውቃላችሁ፣ ቤተሰቦች ሰብሰብ ቢሉበት፣ ወደዚህ ወደዛ ተፍ ተፍ የምንልበት ቀን ነውና ብቻ ግን አይዞን እህቶቼ፣ እግዚአብሔር ከእናንተ ጋር ይሁን ብርታቱን ይስጣችሁ፣ ጥንካሬውን ይስጣችሁ። አይዞንልኝ፣ ሁሉም ያልፋል። ማያልፍ ነገር የለም፣ የማያልፍ ቀን የለም። ይህንን ማልፈ ነው። ሌላ ጊዜኛ ሀገራችንን ያው ስደተኛ ስለማይጠፋ አይዞን የምንላቸው ጊዜ ይመጣልና አይዞን ወገኔ አይዟቸው ወዳቸዋለሁ። ቪዲዮ ስኪለቀቅ አብረን እንጠብቃለን። ግቡ፣ ሰብስክራይብ አድርጓቸው። ባይ